ብዙ ጊዜ ሌባ ሲያዝ እጅ ከፈንጅ ይባላል አይደለ? አዎ እጅ ከፈንጅ ማለት ምን ማለት ነው? እጅ ከፈንጅ ማለትማ ያው ወዲያው የተገኘበት ነገር ማለት ነው። ገብቶኛል። እጅ አሁን እጃችን ነው አይደለ? እጅ ምን ይመስላል? ሰው ነው ያጁ ያጁ ነው ፈንጅ የሚመስል ታዲያ ፈንጅ ማለት ለምሳሌ ወም ይመስለኛል ከቁጥጥር ስር ከዋለ በኋላ ፈንጅ ማለት ድንገት የሚፈነዳ ነገር ነው። ሰውዬው ደግሞ ድንገት እየሰረቀ ድንገት ተይዟል። ሁለተኛ ጥያቄ ደግሞ አብዛኛውን ጊዜ ሴቶች እርጉዙ ነው ከቤታቸው ቤቢ ሻወር ወይ ደግሞ የአጥር ወፍ አትስማሽ ሚል እንትን ይላሉ። ምን ማለት ነው? ያጥር ወፍ አትስማሽ ማለት ነው? ምንቀኛ ማለት ነው? ምንቀኛ ምናምን መሰለኝ፣ ምንቀኛ አይስማሽ ማለት ነው። አላርኪ ምን ይመስላል? ያጥር ወፍ የምትባላለች አለ፣ ግን እኔ እንጃ አይኔ አላርኪ

ድመ ሰረቀች። አይጥ ወልዳ ወልዳ ለድመት ተሰጠች። ለፍቅር ብተኛት ለፍቅር ብተኛት ሳትተኛ ሄደች። ጸባ ረገዘች ጸባ ረገዘች። ጉዳት ይዞብኝ መጣ። ጸሎት አይደርስም አይደርስም ለፈጣሪም አይደርስም ነው አጥያተ ነው ሳዲ ዞ ሰርቋ። ስለዚህ ያው እንግዲህ ከተጠየቅሽው ጥያቄ ምንም አልመለስሽም፣ ግን ይሄ ለተሳትፎሽ የ25 ብር ካርድ አይ